እውነት በጌታ ያለ በሙስሊም ከቤተሰቦቹ ጋር አብሮ ይኖራል። እዚህ ጋ ያሉ ሁለት ወንድሞች ያሉን፣ ሶስት ኢብራሂም አለ፣ መሐመድ አለ ላይ ሁለት መሐመዶች አሉ። እስቲ ከመጀመሪያው መሐመድ በትንሹ በስሱ አባቴ የሆነ ነገር በለን እስቲ። ጌታን ስታገኝ ምን ሆንክ? ምን ሆንክ? እስቲ ዘግበን እስቲ ያንተን፣ እነሱን ተዋቸው፣ ያንተን እንጀምረን። እኔ እንደ ኢትዮጵያ አቆጣጠር 1992 ዓ ም ነው ጌታ እኔ አላገኘሁትም እሱም ያገኘኝ እና እንደ ማንኛውም ሰው እንዲቀራ የቤተሰብ የመጀመሪያ ልጅ ስለነበርኩ ያው መስጊድ ሄድ የነበርኩ ሰው ነኝ። ግን እውነት ለመናገር ያን ያህል በእስልምና የቀራ ሰው አሁን ልክ እንደ ማሚያ አበባው እንደሱ የቀራው ሰው አደለም። እኔ በልጅነት ነው 11 ዓመት ልጅ ነው የወጣሁት። ልክ ጌታ እንዳገኘኝ ከቤት የመጀመሪያ ከቤት ነው የወጣሁት። ሰው ቤት ነው ያደግኩት። ሰፈር ውስጥ እኔን የማይመታኝ እኔን የማያሰቃየኝ አልነበረም። የሚታወቅ ነገር ነው። አካባቢን መንደሬን የምነግራቸዋለው ምንም ጥያቄ በሌለው ጉዳይ ከላይ እስከታች ማለት ነው። ኢቭን ከኔ ኩያ ያሉትም ከኔ ከፍ የሚሉ በጠቅላላ እኔ ላይ ነው የሚለማመዱ የነበሩትና። ትን መተውኛል፣ ወቅተውኛል፣ ቆርጠውኛል፣ ሆስፒታል ገብቻለሁ። ሁሌ በህይወቴ ዛቻ ነው። ምልክቶች ማሳየት ይቻላል የተደረግኩትን። ነገር ግን በጣም የሚገርመው ነገር ግን እስካሁን ድረስ እኔ በህይወት አለው። ብዙ እኔን እንደዛ ሲያደርጉ የነበሩ አብዛኞቻቸው በህይወት የሉም፣ ወይም በህይወት ያሉትም እንደሌሉ በሚቆጠር አይነት ላይፍ ውስጥ ናቸው ያሉትና እኔ ደግሞ ሁሌ እንደዛ በሆነ ቁጥር ባሳደዱኝ ቁጥር የጌታ ፍቅር እየበዛልኝ እየበዛልኝ እየበዛልኝ የመጣው ሰው ነኝና፣ የደረሰብኝ አንደኛ የመጀመሪያ ነገር የመገለል ተገለልኩኝ። ከዛ ቀደም እንዳልኳቸው አንዳንድ አደጋዎች ይደርሱብኝ ነበር። በቤተሰቦቻችን ውስጥ ሌትና ቀን እኔ እየመጣ እንደ ሰው እየተገለጠ የሚያሰቃየኝ አጋንንት ነበር። የአጋንንት ከቤት ይዞኝ እየወጣ ያሰቃየኝ ስለነበረ ከዛ ቤተሰቦቼ ሁሉ የተጨንቀው ለእኔ መፍትሔ ለማምጣት ያልወሰዱኝ ቦታ የለም። በስልምና እና የትኛውን ቦታ ቤት፣ ምን መፍትሔ አልነበረኝም። በብዙ ነገር የአጋንንት ያሰቃየኝ ነበረ። አንድ ቀን ግን የኢየሱስ ስም ተጠራብኝ። ማለት እኔ ሳለ ትንሳርል የሆነች እህት እጇን ጫነችብኝ ያ መንፈስ ከእኔ ላይ ተሰበረ። ታላቅ ደስታና ሰላም ውስጤ የገባ። አሁን ችግሩ ምንድን ነው? ውስጤ የገባን ሰላም በማስፈራራት እና በዛቻ በመምጣት ከእኔ ውስጥ ማውጣት አልተቻለም። እኔ ራሱ ልተው ፈልጌ ነበረ ኢየሱስ ክርስቶስ ልተው አስቤ፣ ግን የያዘኝ ፍቅር የኢየሱስ ፍቅር ወዴትም ማልመለስበት አይነት ሁኔታ አድጎ ይዞኝ ስለነበረ የዛሬ ሀያ ስድስት ዓመት ማለት ነው በእኛ አቆጣጠር ጌታ ያገኘኝ ሰው። ብዙ ነገር ገጥሞኛል እስከ ዛሬም ድረስ በዚህ ሁሉ ዓመት ስመላለት፣ እስከ ዛሬም ድረስ ብዙ ችግሮች አጋጥሞኛል። እኔ እንደማን አገር ውስጥ ያለ ሰው ነኝ አሁንም ድረስ። አሁን በዚህ ሰዓት እንግዲህ አዲስ አበባ ነው ያለሁት። በቅርብ ጅማ ሄዳለሁ። ማንም የጅማ ሰው ያቀኛል፣ መሀመድ ጴንጠው ካልክ ከአስከ ከፈ ያገኛል። ጅማ የከተማ ውስጥ ሰው ነኝ። በዛ እንግዲህ እኔ ከጅማ ከተማ ውስጥ በሰላም ወንጌል አገልግሎ ግን ዋጋ እየከፈለ በማግኘትም፣ በማጣትም፣ በመቸገር በመራብም ተገልዬ የእኔ ቤተሰቦችም ሰው በጣም ደሃ የሚባል ፑር የሚባል ቤተሰብ ነው። እንደዛ አይነት ሁኔታ ውስጥ እንኖር ያለው፣ ግን ጌታ ኢየሱስ ክርስቶስ ረድቶኝ የዛሬ 26 ዓመት ጌታን ተቀብዬ እስካሁን ድረስ በጌታ ቤት አለሁ። ግን ማንንም ሰው ነው ፊዚካሊ ማንንም ሰው በአካል እኔ ፊት ያደግኩ ከመጣ ጊዜ ጀምሮ በስጋ ማንንም ሰው ፈር ይቻላል። ኢብራሂም ያንተን እስቲ ዘግበን። አባቴ ሰላም ለእናንተ በመጀመሪያ አሁን የመንግስቱ ወራሽ አድርጎኛል ጌታ። እንዲሁም ደግሞ ወንጌል ሰብክ ክፍለ ሀገር ነው ያለሁት። የእባብ ወንድም አለን አቦ አይደር ሲናገር ነበረ። የጂኒ ወንድም አለኝ የሚባለው በወሬ ብቻ አይደለም። እኛ ቤት ውስጥ ነበረ እባብ። ይህንን ደግሞ ወጥቼ መስክር ያለው ያው ታውቃላችሁ፣ ሴጣን ለሰው ልጅ ሰላም የለውም እና እኔ ጌታ ኢየሱስ ክርስቶስ እንደ ግል አዳኝ አድርጌ ከተቀበልኩ በኋላ ጓደኞቼ ክዷል በማለት አሳስረውኛል። ነብዩ መሐመድ ሌባ ነው ብላል ብለው ነው ያሳሰሩኝ። ከታሰርኩበትም ቦታ እግዚአብሔር በምህረቱ አወጣኝ። አሰበተፈሪ የሚባል አገር ሄድኩኝ። አንተም ይሄን ነገር ስለማትተው አለኝ፣ አባት አንተም ስለማትተው በቃ ከሚገሉ ከዚህ ሀገር ሂድ አለኝ ማለት ነው። አንድ ማቀው ልጅ አሰበተፈሪ ነበርኩኝ፣ እዛ ሄድኩኝ። መሰረተ ክርስቶስ የውሃ ጥምቀት ወሰድኩኝ። እዛም ከእስልምና እንደመጣሁ ያው በስሜ ኢብራሂም ከድር ስለሚል አንዳንድ ሰዎች መዛት ሲጀምሩ ተነስቼ ከዛም ወጣሁኝ ማለት ነው። ከዛ ወጣሁኝ ወደ አሸዋ ሜዳ የሚባል አካባቢ። ያው ከቤተሰብ ተለይቻለሁ ኦልሬዲ። ጨረቃ ቤት የሚባል አለ፤ በር የለውም መስኮት የለውም። እዛ ውስጥ ቆሜ ነው የማድረው። ነገር ግን ለምን እንደምሰብክ እንኳን አላቅም። የገባኝ እውነት ብቻ ሰብካለው። አባይ ማደራ የለውም ግንድ ይዞ ይዞራል እንደሚባለው እና እኔ ግን ፍቅሩ ስለነካኝ የክርስቶስ ፍቅር በሬ ስላደረ ማታም ማድርበት ቦታ እንደሌላ አውቃለሁ። ነገር ግን መንገድ ላይ እያቆምኩኝ ኢየሱስ ይወደሃል ኢየሱስ ጌታ ኖራለሁ። ምክንያቱም በነፃነት እንድንኖር ክርስቶስ ነፃ አወጣን ይላል፣ በነፃነት እንድንኖር ከዛ በኋላ እንዲሁም ለአንዳንድ ከእስልምና ለሚመጡ ሰዎች ምስክር እንዲሆናቸው። እስልምና ከወጣ በኋላ ወደ ኋላ እንዲመልስ ሰይጣን በጣም ነው የሚታገለ። እንደ ሰው መጥቶ እንደዚህ የሚያንቀኝ ነገር ነበር፣ መንፈስ ነበረ እንደ ሰው እንደዚህ ራሳይን ከግድግዳ ጋር ሳጋጨው ነው እማቀው እና ጌታ ኢየሱስ ክርስቶስ በመንፈስ ቅዱስ አካል ሆኖ ከዛ ከጨለማ ዓለም አውጥቶኛል ይሄ ነገር ያለ ነው በእስልምና ውስጥ ከእስልምና ስትወጣ ያየ ሁሉ ነው የሚጠላ እስቲል የእስልምና ስም ሲያዩ አሁን እኔ በውስጥ የማይዝትብኝ ሰው የለም የማይዝትብኝ ኢንቦክስ የማያደርግልኝ ሰው የለም እና ዛሬ ግን ኢየሱስ ክርስቶስን እንደግላዳኝ አድርጌ ራሱ ወደ እኔ መጥቶ እድሉን ሰጥቶኝ ልጁ አድርጎኛል ልጁ አድርጎኛል አዎ ከእስልምና ከመጣ በኋላ በጣም ብዙ ስደት ደርሶብኛል በልጅነቴ ነው ጌታን የተቀበልኩት በልጅነቴ ግን የገዛ ወንድሜ ጣይሮ የሚባል አለኝና የገዛ ወንድሜ ራሱ መጥቶ ነቢዩ ማምር ሌባ ነው ሲል ሰምቼዋለሁ ያልሰማሁን ያላልኩትን የገዛ ወንድሜ ነው ማውራ ዮኒ የገዛ ወንድሜ ከእናት የተወለደው ከዘምዘብ የተወለደው እሱ ራሱ መጥቶ እንደዛ ብሏል ብሎ ሲዘተብኝ ዛሬ ግን እንዴት ነው ያገኘው? ብሮ ጌታን እንዴት አገኘው? ጌታን እንዴት እንዳገኘው ልንገርህ። እናቴ ብዙ ልጆች ይሞቱባት ነበር። ምናፍሱ ይገልባት ነበር እና ለምንድን ነው ጠንቋይ ቤት የማትሄጂው? እዛ የሬስ ወፍታ ቢደረግልሽ እኮ ልጆች አይሞቱም ብለው ይነግሯታል ጎረቤት። ትሄዳለች ያንን ጣሂሮ ያልኩን ቅድም በሌላ መሰከረብኝ ያልኩን ይዛው ስትሄድ ለቱ ቶፍታ ይደረግለት እና ነገር ግን ነገራት ሌላ ወንድ ልጅ ተወልጃለሽ ኢብራሂም የሚባል እሱ ግን የኛ አይደለም ክርስቲያን ነው የሚሆነው ከመልአክ የተመረጠ ልጅ ነው የኛ አይደለም የኛን ነገር እንዳይበላ የእኛን መስዋዕት እንዳይነካ ብሎ ነገሯት ማለት ነው እና ጨሌ ፈጫሳ የሚባል አለ ጨሌ እዚህ ላይ ይደረግና አቴቴ አቴቴ እየተባለ እንደዚህ ቅቤ ይቀባል በየዓመቱ መስዋዕት ደግሞ ቂንጬ ይደረግለታል ክትፎ ይደረግለታል መጀመሪያ የሚሰጠው ለእባቡ ነው መጀመሪያ ያው ልጆንን ታውቃለህ። ቀጭቃሻርን ሮጨ ስለካ ታስጥለኛለች። አንተ ከነካህ አይሆንም ትለኛለች። ከወንድምህ ጋር ትጣላለህ። መጀመሪያ ለወንድም ነው እባቡ ማለት ነው። እና ከቡናው መጀመሪያ ለሱ ነው የሚሰጠው። ከቡና ቁርሱም ለሱ ነው መጀመሪያ የሚሰጠው። ከቀረበው መስዋዕት ሁሉ ለሱ ነው የሚሰጠው። የመጀመሪያው ቅቤ የሚቀባው ለሱ ነው፣ ለጨሌው። እና ጡብቆ የሚባል ልብስ አለ፣ ለሱ ይደረጋል። ከዛ ውስጥ ግን እናቴ የመጣች በጆሮዬ የእሱ ነገር አትንካ ትለኛለች። ኮብራ ሽቶ ይባላል ለእሱ የሚቀባ እሱም በእጄ ስነካው እጄ ላይ እዚህ ላይ እባብ ይጠመጠምብኛል። ዮኒዬ እባብ ጨሌውም በእጄ ከነካው እባብ እጄ ላይ ይጠመጠምብኛል። የነካውበት እንደዚህ ከነካው ጥብቀዋን ከነካው የእናቴን ነው ጥብቀዋን ከነካው እባብ እጄ ላይ ይጠመጠማል። እጮሃለሁ፣ ማዘር ትመጣለች። የእሱን ነገር ለምን ትነካለህ? አንተና እሱ አትስማሙም ትለኛለች። አንተና እሱ አትስማሙም ነገር ግን አትፈው ከሁሉም ልጆች አንተን ይፈራ አልትለኛለች። የክራይስት መንፈስ በውስጣችን አላ ዘሩ በውስጣችን ስላለ ከእናታችን ማኅፀን ሳለን የመረጠን እግዚአብሔር እንደ ቃሉ እውነት መሆኑን የምናረጋግጥበት አንዱ ነው። እግዚአብሔር እንደተናገረው የሆን ሁን አንተ ቅድም ስሰብክ ውስጥ ሌላ ሐዋርያ ሰው ያለ ነው ይመስለው ዘሩ በውስጥ ስላለ ነው። የዛሬ ስንት ዓመት ጌታ አግኝተዋል። አንተ በመሀል ባባከንቻቸው ጊዜዎች አይደለም። አሁን የምትናገረው ቃል ቅድም ስሰብክ የነበረው ከመጀመሪያ ጀምሮ ስታስረዳ የነበረው በአጠቃላይ የክርስቶስ ዘር በአንተ ውስጥ ስላለ ነው የሚመሰክረው። ዛሬኛ ጌታ ኢየሱስ ክርስቶስ ከመወለዳችን በፊት ነው የሚያውቀን። ቦድ ሳልሰራ ገና ምን አልኩ ለይቻሃለሁ፣ መርጫሃለሁ ይላል። ስለዚህ እኔ ገና መጀመሪያ ነው ሙስሊም እንደምሆን፣ ክርስቲያን እንደምሆን እናቴ ነገረች። በጠንቋይ ቤትም ጭምር የተነገራት ግን የሚገርም ነገር በጣም ቻሌንጅ ሲበዛብኝ፣ መከራ ሲበዛብኝ በጣም ብዙ ክርስቲያኖች የሚያውቁኝ አሉ። ወንጌል ሰባኪ ነኝ አሁን በጣም ከባባድ ቻለንጅ ወደ ህይወቴ ሲመጣ እንዳልመለስ የሚያደርገኝ እናቴ የምትለኝ ክርስቲያን እንደምሆን ተነግሮኛል፣ ክርስቲያን እንደምትሆን ተነግሮኛል፣ አንተና እሱ አትስማሙ እንደምትለኝ የሁለት ዓለም ሰው እንደሆንኩ ገባኝ። ያኛው ዓለም እንደማይቀበለኝ፣ ዓለም አይቀበላችሁም እንደሚል ስለዚህ ብሞትም ከገየታ ጋር ብሞት ይሻለኛል ብዬ ጨረቃ ቤት ውስጥ እያደርኩኝ ባዶ እግሬን እየሄድኩኝ ጫማው ለራሴ ይሸተኛል እየልኩኝ፣ ያረበኩ ጫማ የሚቀይሮ የለኝም ካልሲ የሚቀይርበት የለኝም ለራሴ እየሸተተኝ፣ እግዚአብሔር ግን ጊዜና ሰዓቱን ጠብቆ ዛሬ ላይ እንግዲህ እንደምታይ እንደዚህ ሸበላ በቃ አካለኝ። ሸክላው ሰሪ ሸክላው በእጁ እንዳለ እንደሚል እግዚአብሔር እግዚአብሔር ሰራ። ዛሬም እግዚአብሔር እንደ አዲስ ይሰራል። አዎ ይችላል። አሜን፣ እግዚአብሔር ይችላል። ደሞ ክርስቲያን መሀመድ ጋር ልምጣ። ወንድማችን በቪዲዮ የሱንም ደግሞ የወንድማችንን እንስማው። ኦስማን እስማን ወንድማችን በቪዲዮ ብታረገው ደስ ይለኛል። ብዙ ጉድ አለ በየቤቱ ብዙ ስቃይ አለ። እስቲ አንተንስ ከእስልምና ወደ ክርስትና ያመጣህ ነገር ወደ ጌታ ያመጣ ምንድን ነው? ወንድማችን ሰላም ማሚ ከደር እብራሂም መሐመድ ሁላችሁ እንዴት ናችሁ? ሰማ ዳር እሺ። እኔ እንኳን ያው ወሎ የደሴ ልጅ ነኝ። ደሴ ትታወቃለች። የመሻይኮች ሀገር ነች። እና አባቴም ሀጅ መሐመድ እብራሂም ይባላል ያው በጣም ይታወቃል መዚህ ሰላ ትልቅ ቦታ ላይ ያለ ሰው ነው። እና ክርስቲያን እሆናለሁ ይሆናል ተብሎ የሚጠበቅ ሰው አልነበሩም። በቂራአትም ደህናነን ሙሉ ፋሚሊ። እና አሁን ቲክቶክ ላይ እንደሚወራው እነዚህ ኢየሱስ ክርስቶስ ሰው ነው፣ ፍጡር ነው፣ ምናምን የጥቅሶች እነሱን ይዤ ብዙ ጊዜ ይከራከር ነበር እና ልክ እንደ እንደ አንተ እንደ ዮኒ ማረን ነው የተወሰነ እገባለሁ እወጣለሁ ማለት እዛው አካባቢ ግን አለውና በመገለጥ ግን ክርስትናን አላውቀውም ነበር። ለክርክር ብቻ ነበር እና ወደ ስምንት አመት አካባቢ የነ አቡ ሃይደር የሃይደር አባት ወይም በበፊቱ ሷዲቅ እና ወረቀቶች ይሰጠን ነበር፣ ጽሁፎች፣ ማኑአሎች የመጽሐፍ ቅዱስ እርስ በርስ ግጭት ምናምን ምናምን የሚሉ እና እነሱ ላይ ነበር ድሮ የምንሰራው፣ ከዚያ አሁን ወደ ቲክቶክ ፎርም የተቀየረው። እና በጣም ከሚከራከሩ ሰዎች አንደኛው ነበርኩ፣ የክርስትና ዘር ሆኝ ማለት ነው። ሳይገባኝ እንደገባኝ ሆኜ ያላው እየፈታሁ በጣም ከራከራሉ። ነርበስ ነኝ። ሙሐመድ ከተረካ ፊት አካባቢውም የረሱላህ ነው የምንለው፣ እና ነርበስ ነኝ። አይደለም ክርስቲያን ልሆን አይታሰብም። እና ከብዙ ከአመታት በኋላ ነው ያው የገባኝ ክርስትና፣ እሱም ጠልቄ ገባሁበት። ሞሩስ ለምንና እውነቱ ማነው ክርስትና እውነቱ ገባኝ ማለት ነው። እና ትክክለኛ እስልምና ባህሪ አስያ ላይ ነው እየተገለጠ ያለው። እና ትክክለኛ በቃ እስላም ማለት ያለው

ከብዙ አመታት በኋላ ነው ጌታ ኢየሱስን የህይወት ያዳኝና ጌታ አርጌ የተቀበልኩት እና ከዛ በፊት ግን በአደለ እስላም የነበርኩት ህይወት በጣም ከባድና በቃ የሆነ ሙጃሂድ ባህሪ ነበር እና ዓላማዬም እሱ ነበር። አንደኛ ሪያድ ሷሊህን የሚባል ኪታብ አለ። ሙሐመድ ካወቁ የቀራ ሰው ሪያድ ሷሊህን እና እዛ ላይ የጀነትን ጥቅሞች በደንብ ይብራራል እና እሱም ባነበብኩ ቁጥር ምንድነው የማስበው እስራኤሎች ጋር ሄጄ ከፍልስጤም ሳይዱኝ የእስራኤሎችን ማጥፋት፣ መግደል፣ ጀነት መውረስ፣ በቃ እንደዛ ነበር አላማዬ የነበረው፣ እንጂ ሰላማዊ ህይወት የለም እና በቃ ሙጃሂድ መሆን ነው። አጠቃላይ ሙጃሂድ ማለት ተጋዳላይ ማለት ነው። ተጋዳይ፣ የሚጋደል ላለህ ብሎ ውስጥ የነበረው ያ ነው። እያንዳንዱ ሙስሊም ልቡ ቢከፈት ይሄ ነው ያለው፣ በቃ ሙጃሂድ መሆን ቃረስ ሌላ ምንም የለም እና ወንድማችን አወል ባለፈው መጽሐፍ ቅዱስ እንደዚ ነገር ምናምን ሲያደርግ ባይዘ ብዙ ክርስቲያኖች ምንም ያለው ነገር የለም። ምክንያቱም እኛ ጽሑፉ ላይ ሳይሆን ፎከስ የምናደርገው ህይወቱ ላይ ነው። ከጽሑፉ ጀርባ ያለው ህይወት እኛ ላይ ምን ይሰራል ያንን ቀደደው አልቀደደው ብራ እና ስራ የታጠመው ወረቀቱ ምንም አይጠቅም ነው። ግን በዛኛው በሃይማኖት ሳይድ ካየ ነው ግን ላ የመሰሆነ ለሙጠሃሩ ነው የሚለው ባህራዎች ካልሆኑ በቀር አይነኩትን የሚለው ወረቀቱ ነው ራሱ። አንድ ሰው ጧራ ማለት ንጹህ ንጹህ ያልሆነ ሰው ጎዳና ላይ ቁርአን አሰጥመው። ለምሳሌ ምክንያቱም ያዛ ቁርአን ላይ መስቀልና ኢላ ሙጣሃሩ ማለት ጧራ ንጹህ ካልሆነ በቀር አይነኩትም። ማንበቡን ተውና በዛ አይነት ሃይማኖት ነው እና የኛ ደግሞ መንገድ ላይ ያለ ምስኪን ለምን ምንም ቢቆሽሽ እምቢልም እንሰጠዋለን። ምክንያቱም ከጽሁፉ ጀርባ ህይወት አለ። ያ ህይወት እሱ ላይ የሚሰራው ኢምፓክት የሚያመጣውና የሃይማኖትና እምነት አይገናኝም አካሄዳችን አውቋል እና በተአምር አይገናኝም እና አሁን ወንድማችን ላይ ያነሱት ያሉት ነገር ከመጽሐፉ የወሰዱት ህይወታቸው ላይ የሰራው ያ ነገር ነው። አትፈረዱባቸው፣ ህይወት ነው። ምክንያቱም አንተ ልትናገር ልተገብረው የምችለው ውስጥ ያለው ነገር ነው። ስለዚህ እኛ ደግሞ ያንን ነገር አምላካችን እንደዚ ያዘንም። ምክንያቱም አምላካችን ህያው ነው፣ ይሰራል። በጣም እኛ ኢየሱስን ሲሰርጉ

ተቃራይ ኢየሱስ እሱ ላይ የሚነሱትን ምንነሱት አገንስት ሰዎች እኔን አሁን የራሱ ወር ነው ለምሳሌ ግን መሆን አለበት አልገባም። ከምግባሬ ካካሄዴ እንግዲህ ሙጃሂድ ማለት ተጋዳይ ሰዎችን ለመግደል የወሰንኩ ሰው ሆኜ የእሱ አገልጋይ ሆናቸው ከመጽሐፍ ቅዱስ እንደምናየው ሐዋርያ ስራ ላይ ምን እንደምናደርገው እነ ጳውሎስና ብዙ ጠቅሳለን እና እነዚያን ሁሉ የራሱ አገልጋይ የሚያደርግ ነው በጣም ትልቅ ዲፈረንስ ያለው ከክርስትና ነው እስልምና እና አላህም ደግሞ እና ዳራ የቡና ኻዲን ነው ማለት አላህ ኃጢያተኞችን አይወድም ሲጀመር፣ የኛ ደግሞ ኃጢያተኞች ወዳጅ ተብሏል። ኃጢያተኛ የሆነ ሰው ቀርቦ የራሱ የሚያደርግ ነው የኛ የነሱ ግን ቡና አላህ ኃጢያተኞችን አይወድም ሲጀመር እና ሰማይና ምድር ነው። የኛ የራሱ አገልጋይ ያደርጋል። ማርኩ የነሱ ግን ፈሪፋትሪ ወቲ ሰቢላ ባላህ መንገድ ተጋደሉ ብሎ እስኪጋደል ያበረታታቸዋል። የኛ ደግሞ እንድንጸልይ እንድንተጋ፣ ወደሱ እንዲቀርቡ የሱ እንዲሆኑ በፍቅር በመቶ አሁን የሰለመው ወንድማችን በምንድን ነው? አልገደልነውም፣ አልዛትንበትም። ኋላስ ይቀማያል ተውባ ገባ፣ ወደ ክርስትና መጣ። ይሄ የተገለጠ ሕይወት እንግዲህ በሱ እንኳን ብናየው ማለት ነው። ግን በተቃራኒ ብናየውስ ቁርአን እንደዛ ቢደረግ አስባችሁታል? ፊዳክ ነው በቃ ልሙትለት ለመሀመድ እንደሚሞቱለት ለቁርአን ይሞታሉ። ለቁርአን ነው ለምን የሚሰራ ከሆነ ለሱ ይተውለት። አላህ ያው ከሆነ መስራት የሚችል ከሆነ አምላክ ከሆነ ለሱ መተው። ኋላስ ቀላል እኮ ነው። በስጋ መገለጣ ያስፈልግም። አምላክ አይደለም አምላክ ሁሉ እንጂ ሁሉን የሚችል ከሆነ ለእሱ መስጠት። ከሰጡ አይችሉትም፣ ይጠፋሉ። ምክንያቱም ስለማይሰራ እኛ እየበዛን ሄር ነው ምንድን ነው ለእሱን የምንሰጠው ማለት እሱ ግን አካሄዱን ያውቅበታል። በቃ ማርኮ የራሱ ያደርጋል። እና እኔም እንደዛ በፊት ስንከራከር እንደ ይከብዳል ለመናገር መጽሐፍ ቅዱስ ራሱ ሲያነሱ እንደምለው ይህንን ፍቅር እስከ እስከ መቃብር የተረት መጽሐፋችሁ ወደዛ ምናም እንደዛ ሁሉ እንል ነበር ድሮ አሁን በህይወት ህይወት ቃሉ ህይወት እንደሆነ እኮ አቃትሎታል። ቢያንስ ቃላቶች አቃትሎታል በአደባባይ አዎ። እና ግን እግዚአብሔር በጣም በጣም እና ሞር ብዙ የምናገራቸው ወደ ኋላ ብሄድ አያንሱም። እና ኤክስትሪም በጣም የሆነ የማይሆኑ ቃላቶች ሁሉ እናገራሉ። ወንጌላ ይ መንገድ ላይ እየሄዱ እንትና ራሱ የሚገርም አቦ። አይደር ቃል በቃል ያለውን ቪዲዮ ማምጣት ይችላል። በሶስተኛው ካልተቀበለ ለእስልምና አደጋ ስለሚሆን እንቅፋት ስለሚሆን መገደል አለበት። ቃል በቃል ጅኒ መስጊድ ይገባል፣ አብሮን ይሰግዳል ነው የሚለው። ጅኒ እያንዳንዱ ሰው ጅኒ ያለው ጋኒ ላለው ቦ አቦ አይደ ያስተምረው። ቃል በቃል እያንዳንዳችን ጅኒ ያለ ይላል። የራሳቸው ምራፍ አለ የራሳቸው ሱረቱል ጅን አለ። የጅን ምራፍ የአጋንንት ምራፍ አለ። ራሱ ኢና ሰሚዕና ቁርአንን አጀባ ይላሉ። እነሱ ራሱ እኛ ቁርአንን ሰማን ተገረምን ይላሉ ጂኖች ራሳቸው። በሌላ የጂኑ ምዕራፍ ላይ ስትሄድ ደግሞ መለክትር ጅ ሊስድ ል ሰውንም ሆነ አጋንንት የፈጠርኩት ሊገዙኝ ይላል። እነሱ ተገዝተው ጀነት ይገባሉ። አጋንንቶች እኛ እጅ ጭነን ጸልየን ከሰው እናወጣለን። እነሱ ግን ጀነት ይገባሉ፣ ጂኖችም ይገባሉ።